የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ የሐማስ መሪና ከጥቅምት 2023ቱ ጥቃት ጀርባ ስትራቴጂስት እንደሆነ የሚነገርለትና የሃያ ሲኗር ታናሽ ወንድም መሐመድ ሲኗርን መግደላቸውን አረጋግጠዋል። በዚህ ወር መጀመሪያ ላይ በደቡባዊ ጋዛ በሚገኝ አንድ ሆስፒታል ላይ የእስራኤል አውሮፕላን ድብደባ ኢላማ እንደነበር ተገልጿል። የእስራኤል የዜና ምንጮች እንደሚያመለክቱትም መሐመድ ሲኗር በግንቦታ 13ቱ ጥቃት ኢላማ የሆነው በሲኗር የትውልድ ከተማ በካኒኑስ ከሚገኘ ሆስፒታል በታች ባለው የሐማስ የጦር ማዘዣ ማዕከል ነው። የጋዛ ጤና ጥበቃ እንዳለው ከሆነ በአደጋው ቢያንስ ሰዎች ሲሞቱ አርባ ሰዎች ደግሞ ቆስለዋል። የእስራኤል መሪ በእስራኤል ፓርላማ ባደረጉት ንግግር ሲኗር ተገድለዋል ሲሉ አውጀዋል። ኔታንያሁ በንግግራቸው የሲኗር ወንድም ያህያን ጨምሮ በጦርነቱ የተገደሉ ታዋቂ ሐማስ መሪዎች ስም ጠቅሰዋል። እነርሱም መሐመድ ዲፍ፣ እስማኤል ሐንያ፣ የሀያ ሲኗርና መሐመድ ሲኗር ይገኙበታል። እንደ አውሮፓውያን አቆጣጠር ጥቅምት ሰባት ቀን 2023 በእስራኤል ላይ የተፈጸመው ጥቃት ዋና አቀነባባሪ የተባለውና የመሐመድ ሲኗር ወንድም የሆነው የሀያ ሲኗር ባለፈው ጥቅምት ወር በእስራኤል ወታደሮች መገደሉ ይታወሳል። ኔታንያሁ ባለፉት ሁለት ቀናት ሐማስን ሙሉ ለሙሉ ለማሸነፍ ትልቅ ለውጥ አምጥተናል፣ የምግብ ስርጭቱንም እየተቆጣጠርን ነው ሲሉም አክለዋል። ይህም በዩናይትድ ስቴትስ በሚመራው በጋዛ አዲስ የእርዳታ ማከፋፈያ ስርዓትን የሚያመለክት ነው ተብሏል። በጥቅምት 7 ቀን 2023 የተጀመረው ግጭት በሀማስ የተመሩ ታጣቂዎች በጋዛ ጥቃት ከፈጸሙ በኋላ ወደ ደቡብ እስራኤል አካባቢዎች በመግባት ወደ 1200 ገደማ የሚጠጉ ግለሰቦችን በዋናነት ሲቪሎችን ለሞት እንደዳረጉ ተነግሯል። ከ250 የሚበልጡ ሰዎች ደግሞ ታግተው ወደ ጋዛ ተወስደዋል። በምላሹም እስራኤል በጋዛ ጠንከር ያለ ወታደራዊ እንቅስቃሴ ማካሄድ ትጀምራለች። ይህም አካባቢ አካባቢውን ክፉኛ አውድሞታል። በጋዛ የጤና ባለስልጣናት እንደዘገቡት ከ53000 በላይ ሰዎች ለእልፈተ ህይወት ተዳርገዋል። እንዲሁም ከሁለት ሚሊዮን በላይ ፍልስጤማውያን መፈናቀላቸው ተዘግበዋል። በጋዛ የሚገኙ የጤና ጥበቃ ባለስልጣናት አብዛኞቹ የተጎዱት ሰላማዊ ዜጎች መሆናቸውን ቢጠቁሙም የሞቱትን ታጣቂዎች ቁጥር ግን አላሳወቁም። እስራኤል እነዚህን ሀሳቦች የሚያረጋግጥ ምንም ማስረጃ ባይቀርብም እንኳን በአስር ሺዎች የሚቆጠሩ ታጣቂዎችን እንደገደለች ትከራከራለች። ሲኗር እስራኤል ባለፈው ዓመት በውጊያ ወቅት ወንድሙን ያህያን ከገደለች በኋላ በፍልስጤም ታጣቂ ድርጅት ውስጥ ከፍተኛ የኃላፊነት ቦታ ላይ እንዲቀመጥ ተደርጓል። በጥቅምት 2023 ጦርነቱ እንዲጀመር ምክንያት ነው የተባለው ጥቃት በእስራኤል ላይ ያቀነባበረው ሰውም እንደሆነ ይነገራል። በኋላ ላይም እስራኤል ከእርሱ በፊት የነበረውን እስማኤል ሃንያን ከገደለች በኋላ የቡድኑ አጠቃላይ መሪ ሆኗል። የእስራኤል ጥቃት በ19 ወራት ግጭት ውስጥ የሐማስ አመራሮችን በከፍተኛ ሁኔታ አዳክመዋል። መሐመድ ሲኗር ደግሞ እስካሁን ድረስ በጋዛ ከኖሩት የመጨረሻዎቹ የታወቁ መሪዎች አንዱ ነበር። ይሁን እንጂ ታጣቂ ቡድን አሁንም እስራኤል የማትቆጣጠራቸውን የጋዛ አካባቢዎችን ተቆጣጥሮ ይገኛል። ሲኗር የሐማስ የታጠቁ ቡድን የሚያዘን መሪ እንደመሆኑ መጠን የታሰሩትን ነጻ ማውጣትን በተመለከተና በማንኛውም ስምምነት ላይ የመጨረሻ ስልጣን የእርሱ ሲሆን የእርሱ ሞት የአሜሪካንና የአረብ ሀገራትን የጦርነት ማስቆም ውይይት ሊያወሳስበው ይችላል ተብሏል። እስራኤል ሁሉም ታጋቾች እስኪፈቱና ሐማስ ድል እስኪደረግ አሊያም የጦር መሳሪያ እስኪወርድ ድረስ ዘመቻውን ለመቀጠል ቃል ገብታለች። መቀመጫውን በኳታር ያደረጉት የሐማስ መሪዎች ከወንድሙ ሞት በኋላ መሐመድ ሲኗርን የቡድኑ ብቸኛ መሪ አድርገው አልመረጡም። ነገር ግን በጋዛ ውስጥ ያሉ ታጣቂዎች አብዛኞቹ እንደ መሪያቸው በማየት ይከተሉታል። ወልስትሪት ጆርናል በዚህ ዓመት መጀመሪያ ላይ ያወጣ ዘገባ ለረዥም ጊዜ የሐማስ አባል ሆኖ ያገለግለው ወጣቱ ሲኗር ወደ ቡድኑ አዳዲስ ተዋጊዎችን በማስመዝገቡ በእስራኤል እንደተገደሉ ከሚነገሩ በሺህ ከሚቆጠሩ የሐማስ ወታደሮችን በመተካት ረገድ ጉልህ ሚናን ተጫውቷል። መሐመድ ሲኗር ሁሉንም ነገር በበላይነት እየተቆጣጠረ ነው ሲሉ ጡረታ የወጡት የእስራኤል ብርጋዴር ጄኔራል አሚር አቪቪ ለዎል ስትሪት ጆርናል ተናግረዋል። መሐመድ ሲኗር በ1975 ከካን ዩኒስ የስደተኞች መጠለያ ጣቢያን የተወለደው ቤተሰቡ ከጦርነት ጋር በተያያዘ አሁን እስራኤል ከምትባለው ክልል ከተፈናቀሉ በመቶ ሺህ የሚቆጠሩ ፍልስጤማውያን መካከል አንዱ ነበር። ስደተኞቹና ቤተሰቦቻቸው ዛሬም አብዛኛዎቹን የጋዛ ሕዝብን ይወክላሉ። እንደ ታላቅ ወንድሙ እንደ ያህያ ሁሉ ታናሹ ሲኗርም ሐማስ በ1980ዎቹ መገባደጃ ላይ የሙስሊም ወንድማማቾች ማህበር የፍልስጤም ቅርንጫፍ ሆኖ ከተቋቋመ በኋላ ተቀላቅሏል። በኋላም ቃሲም ብርጌድ በመባል የሚታወቀውን የድርጅቱ ወታደራዊ ክፍል አባል ሆነ። ሲኗር ባለፈው ዓመት በተፈጸመ ጥቃት ከተገደሉት ከረዥም ጊዜ መራቸው ከዲፍ ጋር እንዲቀራረብ ያደረገው ተባባሪ ከሚባሉ አለቆች ጋር ከተቀላቀለ በኋላ ነው። የመሐመድ ሲኗርን ግድያ በተመለከተ ሐማስ በጉዳዩ ላይ እስካሁን ምንም ያለው ነገር የለ

መሐመድ ሲኗር በ2006 በአንድ የእስራኤል ወታደራዊ የጦር ሰፈር ላይ ድንበርን አቋርጦ ጥቃት ሲፈጽሙ ከጠንሳሾቹ አንዱ ነበር። በዚህ ጥቃት ወቅት ለአምስት ዓመታት በምርኮ የተያዘውንና በኋላም ከአንድ ሺህ በላይ የፍልስጤም እስረኞች የተለወጠውን የእስራኤሉን ወታደር ጊላድ ሻሊትን በቁጥጥር ስር አዋሉት። ከኳታር አልጀዚራ ቴሌቪዥን ጋር ከሶስት ዓመት በፊት ባደረገው ቃለ መጠይቅ በእነርሱ ላይ ተጽዕኖ የሚያሳድረውን አካባቢና በእነርሱ ላይ ተጽዕኖ ማሳደር የምንችለው እንዴት እንደሆነ እናውቃለን ሲል ተናግረዋል። ሀማስ ከዚህ በፊት መሐመድ ሲኗር በተደጋጋሚ የእስራኤል ኢላማ እንደሆነ ተናግረዋል። አስቀድሞ የታቀደውን የጥቅምት ሰባቱን ጥቃት ከሚያውቁት ጥቂት ከፍተኛ አዛዦች መካከልም አንዱ እንደነበር ተዘግቧል። በጦርነት በታመሰችው የጋዛ ክልል አንድ የተባበሩት መንግስታት መጋዘን በተስፋ መቁረጥ ስሜት በጠዋቱ በርካታ ግለሰቦች ተወሮ ተስተውሏል። የበንዲ እንዳለው ዩናይትድ ስቴትስ በእስራኤል እና በሐማስ መካከል ተግባራዊ ሊሆን የሚችል አዲስ የንግግር ሀሳብን ለማቅረብ እየተዘጋጀች እንደሆነ ተነግሯል። የዓለም ምግብ ፕሮግራም በመካከለኛው ጋዛ መጋዘን ውስጥ ሁለት ሰዎች መሞታቸውንና ብዙዎቹ ደግሞ ጉዳት እንደደረሰባቸው የሚጠቁሙ የመጀመሪያ ግኝቶችን ሪፖርት አድርጓል። የተባበሩት መንግስታት ድርጅት የምግብ እርዳታ በአስቸኳይ እንዲጨምር ጥሪውን አቅርቧል። ሮይተርስ በራሱ እንዳረጋገጠ በገለጸው የአይን ምስክሮች ቪዲዮ በርካታ ግለሰቦች በተኩስ እሩምታ ሳቢያ ወደ መጋዘኑ ሲገቡ ያሳያል። ግለሰቦቹ ባደጋው ወቅት እንዴት እንደሞቱ ወይም ጉዳት እንደደረሰባቸው ግን ግልጽ አልሆነም። እስራኤል እየጨመረ በመጣው የዓለም አቀፍ ጫና ምክንያት ከአስር ቀናት በፊት በጋዛ ላይ የተጣለውን የ11 ሳምንት የእርዳታ እገዳ በማንሳት በተባበሩት መንግስታት ድርጅት ወይም በዩናይትድ ስቴትስ በሚደገፈው የጋዛ ሰብአዊ ተቋም በኩል የተወሰነ መጠን ያለው የእርዳታ ቁሳቁስ እንዲላክ ፈቅዳለች። አሜሪካ የጦር መሳሪያ ለማስቆም ውይይት ለማድረግ ጥረት እያደረገች ነው። ሆኖም ግን በመጋቢት ወር በጋዛ ወታደራዊ እንቅስቃሴዋን የቀጠለችው እስራኤል ከሰሞኑንም ጥቃቷን ቀጥላለች። በዚህም ምክንያት የፍልስጤም የጤና ባለስልጣናት እንደሚሉት ቢያንስ ሰላሳ ሰዎች ለህልፈት ተዳርገዋል። የአውሮፓ ህብረት ዲፕሎማት ካጃ ካላስ በጋዛ እስራኤል የወሰደችው እርምጃ ሐማስን ለመዋጋት ከሚፈለገው በላይ መሆኑን ገልጸዋል። በአካባቢው የተጎዱት ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ ነው። በተጨማሪም ካላስ የአውሮፓ ህብረት አሜሪካና እስራኤል ያቀረቡትን አዲስ የእርዳታ ስርጭት ስርዓት እንደማይደግፉ ገልጸዋል። የሰብአዊ እርዳታ እንደ መሳሪያ ሆኖ ሊያገለግል አይችልም ሲሉም አክለዋል። የካላስ አስተያየት የመጣው አዲስ የተሾሙት የጀርመን ቻንስለር ፍሬድሪክ ሜርዝ የእስራኤል ግቦች ከእንግዲህ መረዳት እንደማይችሉ ከገለጹ በኋላ ነው። ሲቪሎች እየተጎዱበት ያለው ሁኔታ ከዚህ በኋላ ሐማስን በመዋጋት ሂደት ነው የሚለው ምክንያት አይሆንም ብለዋል። የሐማስ የጤና ባለስልጣናት እንደሚሉት ከሆነ ጦርነቱ በመጋቢት በአዲስ መልኩ ከተጀመረ ወዲህ የእስራኤል የአየር ድብደባ እና ሌሎች ወታደራዊ እርምጃዎች 3924 ሰዎችን ለህልፈት ህይወት ዳርገዋል። የአውሮፓ ህብረት ለጋዛ ሰብአዊ እርዳታን በቀዳሚነት ከሚያበረክቱት መካከል አንዱ ነው። ይሁን እንጂ ካላስ የዚህ እርዳታ አብዛኛው ክፍል እርዳታ ለሚፈልጉት ፍልስጤማውያን እንደማይደርስ አነስተዋል። ለጋዛ የሚደረገው አብዛኛው ድጋፍ የሚመነጨው ከአውሮፓ ህብረት ነው፣ ነገር ግን እስራኤል እርዳታ ለሚያስፈልጋቸው እንዳይደርስ እንቅፋት ሁናለች። የህዝቡ ስቃይ ጊዜ የማይሰጥ ነው በማለት ገልጸውታል ካላስ በመጪው ሰኔ በብራስልስ በሚካሄደው የአውሮፓ ህብረት የውጭ ጉዳይ ሚኒስቴሮች ስብሰባ ላይ አማራጭ ሀሳቦችን እንደሚያቀርቡም ጠቁመዋል። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኦርሱላ ፎንደር በቅርቡ እስራኤል በጋዛ በሲቪል ተቋማት ላይ የሰነዘረችው ጥቃት ተገቢ ያልሆነና ከልክ ያለፈ ነው በማለት ገልጸውታል። ከዚሁ ጋር በተያያዘ እንግሊዝ፣ ፈረንሳይ እና ካናዳ እስራኤል በጋዛ ላይ እየፈጸመች ያለውን ጥቃት እንድታቆም በጋራ ባወጡት መግለጫ መጠየቃቸው ይታወሳል። የሀገራቱ መሪዎች እስራኤል በጋዛ የምታካሄደውን ጦርነት በተመለከተ ማስጠንቀቂያ የሰጡ ሲሆን፣ በተለይም እስራኤል ከቅርብ ጊዜ ወዲህ ጋዛን ሙሉ በሙሉ ለመቆጣጠር እያደረገች ያለችውን ዘመቻ እንድታቆም አሳስበዋል። ይህ በእንዲህ እንዳለ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መላውን የጋዛ ህዝብ በደቡባዊ ክልሉ ክፍል ወደ ተደላደለ ቀጠና ለማዛወር ያላቸውን ዕቅድ ሲገልጹ፣ የእስራኤል ኃይሎች በሌሎች አካባቢዎች ሐማስን መዋጋታቸውን ቀጥለዋል። በተጨማሪም የጋዛ ነዋሪዎች ወደ ተለያዩ ሀገሮች በፈቃደኝነት ለመሄድ ከፈለጉ ለመርዳት ቃል ገብተዋል። አብዛኞቹ ግን ይህ ዕቅድ በግዳጅ ማስወጣት አድርገው ይቆጥሩታል።